ህዝቡ ሆብሎ ሰልፍ ወጣ። በጀኔራሉ የተነገረው እየሆነ ነው። መፈንቅለ ጀኔራል ታደሰ ወረደ፣ የመቀለ አደባባዮች ላይ የተነሳው ከፍተኛ ተቃውሞ፣ ህዝቡ ምሬቱን የገለጸባቸው አስደንጋጭ መንገዶች፣ ፕሬዝደንቱ መሸሻቸው ተሰምቷል። መረጃውን በዝርዝር እንመለከታለን። ግብጽ ከጸባጫሪ መግለጫዎቿና ኢፍትሃዊ ከሆኑ የቅኝ ግዛት የይገባኛል ጥያቄ ልትቆጠብ ይገባል። ግብጽ በአባይ ወንዝ እና በታላቁ የኢትዮጵያ ህዳሴ ግድብ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

ወደ አስቀደምንላችሁ ጉዳያችን ስናመራ ግብጽ ከጸባጫሪ መግለጫዎቿና ይፋዊ ከሆኑ የቅኝ ግዛት ይገባኛል ጥያቄ ልትቆጠብ አልቻለችም። ሚኒስቴር መስሪያ ቤቱ በመግለጫው የግብጽ ጸባጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ የለኝም በምትለው የተመድ ታሪካዊ መብትም የተቃኘ እንደሆነም ጠቁሟል። በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተመድ ታሪካዊ መብትም የተቃኘ እንደሆነም ጠቁማል ጠቁሟል የግብጽ የቀኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲልም ጠቅሷል የታላቁ አባይ ወንዝ መነሻና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነች ይላልም መግለጫው ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውም ጫና ከልማት ጉዞዋ አያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም ም አይነት ትንኮሳና የእጅ አዙር ጦርነት ወደ ኋላ የማይመልሰው እንደሆነም አጽንኦት ሰጥቶ አስታውቋል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራትም ለአስር ዓመታት በዓለም አቀፍ ሕግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። መግለጫው አክሎም ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት ዓመታዊ ስራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስት ዮሽ ድርድር በቅን ልቡና ተወያይታ አታውቅም ብለዋል። ከዚህ ባለፈም ግብጽ የሌሎችን የተፋሰሱ ሀገራት ፍላጎትና መብት በመዝጋትም የሙጥኝ ብላ ከያዘችው የቅኝ ግዛት ዘመንም የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏን ሚኒስቴር ምስሪያ ቤቱ በወጣው መግለጫ ላይ ጠቅሷል። በተጨማሪም ግብጽ ከሌሎች የተፋሰሱ ሀገራት ጋር ምንም አይነት ምክክር ሳይደረግ ከተፋሰሱ ውጪ ውሃ መቀልበስን ጨምሮ በርካታ ህገወጥና ግዴለሽነት በተሞላባቸው ድርጊቶችም የውሃ ብክነት ላይ ተሰማርታለች ሲልም መግለጫ አስታውቋል። የግብጽ እጣፈንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ ዘለፋና ሌሎች ያልተገቡ ድርጊቶች አዝድታ ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነው ሲልም መግለጫ አስታውቋል። የግብጽ ድርቅ ገጠመኝ ስሞታ በፍጥነት በጉርፍ ተጽለቅልቅ ያለው ዘንፍ መቀየሩ የግብጽ የጋራ ጥቅምን ያደረገ መፍትሄ የማግኘት መንገድ አለመፈለጓን ማሳያ እንደሆነም ያነሳው መግለጫው ግብጽ ሱዳንንም ወደፈጠረችው ፈጠረችው ቀውስ ለመጎተት እየሞከረች ነውም ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው የጠቀሰም ሲሆን ይህ ወንድማዊ ትስስራቸውን ወደ ህዝቡም የጋራ ልማት ማሸጋገር እንደሚቀጥሉም ነው የገለጸው። መግለጫው በማጠቃለያው ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጸባጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶችም የቅድሚያ ቅድሚያ መስጠቷን እንደምትቀጥልም አጽንኦት ሰጥተዋል። ወደ ቀጣይ ጉዳያችን ስናምራ ከሰሞኑ በጀነራል ጻደቃን ገብረትንሳኤ የተነገረው ነገር እውን እየሆነ መጥቷል። መፈንቅለ ጀነራል ታደሰ። በትግራይ በትግራይ ጊዜ አስተዳደር ፕሬዚደንት ሌተናል ጀኔራል ታደሰ ወረደ የመቀለ አደባባዮችን ተቆጣጥረው ከፍተኛ ተቃውሞ ሲያሰሙ ከዋሉ የቀድሞ ታጋዮች ጋር በሀውልት አዳራሽ ያደረጉት ስብሰባ ሙሉ መረጃ በእጃችን ገብቷል። በሀውልት አዳራሽ የታደሙ ሰልፈኞችም ሌተናል ጀኔራል ታደሰ ያለምንም ቅድመ ሁኔታ በአስቸኳይ ስልጣኑን እንዲለቅ ጠይቀዋል። ጀነራል ታደሰ ወረደ የትግራይ ህዝብን ለማገልገል የተሰጠውን ወርቃማ የታሪክ አጋጣሚ ወደ ጎን በመግፋት የሻቢያ ተላላኪ የሆነውን በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ጽንፈኛውን የዋት አመራር ቢያገለግልም በጽንፈኛው የበላይ ተቆጣጣሪ ሻቢያ በኩል ተመራጭ አልሆነም። በመቀለ የተካሄደው ሰልፍ በዶክተር ደብረጽዮን አስተባባሪነት በሻቢያ የተቀናበረ ነው። አላማውም ጀነራል ታደሰ ወረደን ከስልጣን በማስነሳት የሻቢያ ታማኝ ወኪል በቦታው ለማስቀመጥ መሆኑን አንዳንድ ምንጮችም በማበ ማህበራዊ ትስስር ገጻቸው ላይ አጋርተዋል። ሻቢያ በጀነራል ታደሰ ወረደ ምትክም የጀርባ ጥንት አልባ የሆነውን የህወሀት ምክትል ሊቀመንበር አማኒል አሳፋን የጊዜያዊ አስተዳደሩ ፕሬዝደንት የማድረግ እቅድ እንዲያዘም የመረጃ ምንጮቻችን ገልጸዋል። በአዲስ አበባ ምን ተፈጠረ? ከደረሰኝ መቁረጥ አለመቁረጥ ጋር በተያያዘ የገቢዎች ቢሮና እንደ መርካቶ ባሉ ገበያዎች የሚሰሩ ነጋዴዎችም አልፎ አልፎ ውዝግብ ውስጥ ሲገቡ ይታያል። ይህ ውዝግብ አንዳንዴም ወደ ሱቅ መዝጋት አድማ ሲሸጋገር በቅርብ ወራትም ታይቷል። በተመሳሳይ ከሰሞኑ የገቢዎች ቢሮ በመርካቶ ጠበቅ ያለ ቁጥጥርን እያደረገ ይገኛል። የመረጃ ምንጫችን ከስፍራው የደረሰው መረጃ እንደሚያሳየው በተለይ ሸቀጦችን፣ እቃዎችንና ምርቶችን ጭነው ወደ ተለያዩ ክፍለ ሀገራት የሚሄዱ ተሽከርካሪዎች ላይ ከባድ ፍተሻ እየተደረገ ነው። ይሁንና በርካታ በመርካቶ የሚካሄዱ ግብይቶችም ደረሰኝ የሌላቸው ከመሆኑም ጋር በተያያዘ መደብ ተብለው የሚጠሩትና ከመርካቶ ሱቆች ስር የሚሰሩ ነጋዴዎችም ችግር ላይ እንዳሉ ለመረጃ ምንጫችን ጠቁመዋል። በአዳራሽ ዙሪያ ዙሪያ ያለን አስራ አምስት አመት በላይ የቆየን ነጋዴዎችን መነሳት አለባችሁ ተብለናል። ከባለፈው ቅዳሜ ጀምሮ ተነሱ የሚል መረጃ ይዘው መጡ። የሚገርመው ይህ የሆነው ከሰሞኑ ግብር ከፍለን ከጨረስን በኋላ ነው የሚሉት አንድ የመደብ ሱቅ ባለቤት ናቸው። በዛሬው እለት ደግሞ ስማችንን እየጻፉ ማስፈራሪያ ሲሰጡን ውለዋል። ቦታ ሳይዘጋጅ እንዲህ ማለት ተገቢ አይደለም። እቃችንን እያነሱ ውለዋል። ነገ አዲስ ኃይል ይመጣል የሚል ማስፈራሪያ ሰጥተውን ሄደዋል በማለትም አክለዋል። ሌላኛው የመርካቶ ነጋዴ ደግሞ መርካቶ ለረጅም ዓመታት ስንሰራ የነበ የነበር ነጋዴዎች ንግድ ፈቃድ ያለንና ለመንግስት ግብር ስንከፍል የቆየንን እኛ በዚህ ስራ ስንት ቤተሰብ እንደምናስተዳደር አያውቁ ይሆን? ቦታ ሳይዘጋጅ ተነሱ ማለት ምን ማለት ነው? ግብር ክፍልን ከጨረስን በኋላ አጠቃላይ መርካቶ መደብ ተነሱ የሚል ትእዛዝ መጥቷል። ለምን ብለው ጥያቄም ሰንዝረዋል። የዛሬ ዓመት ገደማ በመርካቶ ገበያ የተጀመረው ሱቅ የመዝጋት አድማ መነጋገሪያ ሆኖ ነበር። መንግስት እያካሄደ በነበረው የደረሰኝ ቁጥጥርና ቅጣት ምክንያት ነጋዴዎች መደብሮቻቸውን መዝጋት አድማ ላይ ነበሩ። በወቅቱ ከአድ በተጨማሪ ከመጋዘን እቃይ ማሸሽ ተግባርን መኖሩን የገለጹት ነጋዴዎችም በዚህ ምክንያትም ገበያ መቀዝቀዙንም ገልጸዋል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በበኩላቸው ቁጥጥር የተጀመረው በርካታ ህገወጥ አሰራሮች ስላሉ ነው ሲሉ ተናግረዋል። በተያያዘ መረጃም በዚህ አመት ኮሪደር ብለን እንደ አዲስ የምንጀምረው ፕሮጀክት አይኖርም ሲሉ ወይዘሮ አዳነች አቤቤ ተናግረዋል። በዘንድሮ ዓመት በአዲስ አበባ የሚጀመር አዲስ የኮሪደር ልማት ፕሮጀክት እንደማይኖር ከንቲባ የተናገሩ ሲሆን አስተዳደራቸው በ2018 ዓ ስምረት የሚያተኩረው በቤት ግንባታና በውሃ አቅርቦት ላይ መሆኑን ገልጸዋል። ከንቲባዋ ይህንን ያስታወቁት ጥቅምት 3 ቀን 2018 ዓ ም በተካሄደው የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ ላይ በሰጡት ማብራሪያ ነው። በየካቲት 2016 ዓ ም በአዲስ አበባ የተጀመረው የኮሪደር ልማት የመጀመሪያው ዞ ተጠናቆ ሁለተኛው ምዕራፍ በግንባታ ላይ ይገኛል። በዚህ የኮሪደር ልማት የሚሰራው ከተማዋን የማደስና የማዘመን ስራ እንደሆነም አዳነችም ተናግረዋል። ልማቱ የእግረኛና የተሽከርካሪ መንገድን ማስፋትና ማስዋብ የ ሳይክል መንገድ ግንባታ፣ የስፖርት ማዘውተሪያዎችን፣ የመኪና ማቆሚያ ስፍራዎች እንዲሁም ደግሞ ለመዝናኛ አገልግሎት የሚውሉ ፓርኮች ግንባታ ላይ ያተኮረ ነው ብለዋል። ሆኖም በዚህ ረገድ የተሰሩ ስራዎች እና የተገኙ ውጤቶች ከከተማዋ ስፋት አንጻር አነስተኛ መሆኑን ከንቲባዋ ለምክር ቤቱ አባላትም ገልጸዋል። ወደ መጨረሻው ጉዳያችን ስናመራ፣ ፕሬዝደንቱ መሸሻቸው ተሰማ። በከባድ ተቃውሞ ስትታመስ የቆየችው ማዳጋስካር በትናንትናው እለት የሀገሪቱ ፕሬዝደንት በፈረንሳይ ወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምቷል ተገኝቷል። ፕሬዝደንቱ ሀገሪቱን ለቀው እንዲወጡ ያመቻቹት የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን እንደሆኑ የፈረንሳይ ሚዲያዎችም እየዘገቡ ይገኛሉ። ፕሬዝደንቱ በሀገሪቱ አቆጣጠር ትናንት አንድ ሰዓት ጠዋት ላይ ንግግር ለማድረግ ቀጠሮ ይዘው እንደነበር ጽህፈት ቤታቸው አስታውቆ ነበር። ወደ ተመልካቾቻችን ለእሳቱ የነበረን መረጫ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ወደ ስክንግር ድረስ